አሰላሙ ዓለይኩም ወረህመቱላሂ ወበረካቱ ውድ እና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላ። ለዚህ ቻንል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ፣ ዛሬ ደግሞ በኢትዮጵያ ምድር ታሪክ የተሰራበት ቀን ልበላችሁ። እንግዲህ ይህንን ቪዲዮስ ከመጨረሻው ተከታተሉ። ይህ ወንድማችን እኒህ ጎረምሶች ይሄን ጎረምሳ እንግዲህ እንደምታዩት ታከር ነው እንደዚህ አይነት ቪዲዮ ዛሬ የኢትዮጵያ ትላልቅ አባቶች፣ ሽማግሌዎች፣ ጋርዶች ሳይቅር ተሰብስበው በሶሻል ሚዲያ ስራዬ ብለው ካሜራ ደቅ ነው ካሜራማን አዘጋጅተው ይሄን ልጅ እንግዲህ እንደምታዩት በደረቁ እያላጩት በፓንት ብቻ አለም በተሰበሰበበት ስንት ህዝብ በተሰበሰበበት ሰላማዊ ሰልፍ እየወጡ እስከሚመስል ድረስ እንግዲህ በዚህ መልኩ የተሰበሰቡ ሰዎች እንግዲህ ተዋችኋላችሁ። ምን አድርጎ ነው ይህ ምን አድርጎ ይመስላችኋል? ምን ብሎ ይመስላችኋል? ይሄ የሚገባው በሰላም ሀገር በሰው ሀገር ተቀምጠው ኢትዮጵያን አንዱን ከአንዱ ሃይማኖትን ከሃይማኖት ዘርን ከዘር የሚያጋጩ ምላሳቸው ጂም የሆኑ እነሱ በሰላም ሀገር ተቀምጠው ሀገር የሚበጠብጡ ሰዎች ማለት ነው። እንደዚህ ነበር ግጥጥ ማለት ነው። ጸጉራቸውንም፣ ማላሳቸውንም እና እንግዲህ ወደ ገደለው ስገባ ቤተሰብ ይህን ልጅ ዲክታተር ነውና ላይ በላይ ቁጭ ብሎ ይሳደባል ማለት ነው። ማንን ይሳደባል? የኢትዮጵያ ብሄሮችን የኢትዮጵያ ዘሮችን። አንዳንድ ሰዎች ደግሞ ዘራቸው ሲነካ አይፈልጉም። እንደምታዩት ስራ የተብሎ ካሜራማን እየቀረጸው ነው። ስንት ሰው ስንት ትላልቅ አባቶች እንደተሰበሰቡ ብታዩ፣ እውነት ነው የምላችሁ። አንዳንድ ሰዎች በሀገሩ እንዴት እንደዚህ ታደርጉታላችሁ? ይላሉ። አንዳንድ ሰዎች ደግሞ ለሌላው ሰው መማሪያ፣ ለሌላው ሰው መቀጣጫ ይሆናል፣ ደግ አደረጋችሁ ይላሉ። እኔም ደግ አደረጋችሁት ነው የምለው። እንግዲህ ይህን ጎረምሳ የምታዩት ለመፈመስም ብሎ ይሁን ለምንም ብሎ ይሁን ያለ ሆነውን ሆነ እንደዚህ ያደርጋሉ፣ እንደዚህ ይበላሉ፣ እንደዚህ ይጠጣሉ፣ እንደዚህ ይሰራሉ እያለ የኢትዮጵያ ብሄር ብሔረሰቦችን እንዲሁም ካምባታ ካምባታ የሚባል የኢትዮጵያ ብሔርን ሲሳደብ እነዚህ የኢትዮጵያ በክብራቸው የማይደራደሩ የካምባታ ማህበረሰብ ይህን ልጅ ካለበት መዝረጠው ያወጡና በአደባባይ ትላልቅ ጎረምሶች፣ አባቶች ሁሉም ሰው በተሰበሰበበት እንግዲህ ይሄን ሰውዬ ለሌላው ሰው መማሪያ እንዲሆን ፀጉሩን ብቻ ሳይሆን ምላሱን መቆረጥ አለበት። ሌላው ሰው መማር አለበት። እኛ ያልሆነውን ሆነዋል፣ ያልበላነውን በልተዋል፣ አንጀት ይበላሉ፣ ምናምን ይበላሉ፣ እንደዚህ ያደርጋሉ እያለ ሲቀበጣጥር እንግዲህ ይኸው በስከ መጨረሻም በቁጥጥር ስር ውሎ ፀጉሩን በአደባባይ በቡታንታ ብቻ የፊትኝ ግትም አድርገው አስረው ፀጉሩን እየጋጠጡት ይገኛሉ ማለት ነው። እዚህ እንግዲህ ለሁሉም መማሪያ ይሆናል። ይሄ ስሙን እየጠሩ የሰውየውን ስም ይሄ ዘራችንን ተሳድቧል፣ ዘራችንን አቆሿል፣ ያልሆነውን ሆነዋል ብሏል። ስለዚህ እንደዚህ የሚሉ ሰዎች ቅጣታቸውን ማግኘት አለባቸው። ለሌላ ሰው መማሪያ መሆን አለባቸው ዘርን ከዘር ሃይማኖትን ከሃይማኖት እየተሳደቡ ህዝብን የሚያበጣብጡ ሰዎች ልክ እንደዚህ ልጅዮ መላሳቸውን መቆረጥ አለባቸው እያለን ውስጥ ጋ ማለት ነው ቤተሰብ እዚህ ደግሞ ከላይ ከላይ ከላይ ጆከር የተባለ ሰው እያለ እሱ የት እንዳለ አይታወቅ የኢትዮጵያን ማህበረሰብ አማራ ትግሬ ኦሮሞ እንደዚህ እንደዚህ እንደዚህ እያለ የሚያበጣብጥ ሰው እያለ ይህን ሰውዬ ወስጃችሁ ጋጡልን ወገን ይሄ ብቻ ነው የረበሸ ይህንን ሰውዬ ወስደቱ ጋጥልኝ ልክ እንደዚህ ልጅ ካለበት መዝረጣቸው ተየመረን እኮ ነው መላችሁ እነሱ ሰላም ሀገር ብለው ህዝብን የሚያበጣብጡ ህዝብን የሚረብሱ ሰዎች ግጥጥ ነው መላሳቸውን ግጥጥ ከቻሎ ሰላም እንዲሆን ሀገር መስበክ አለዚያ ደግሞ ዝም ማለት ይህ በነሱ በሚያመጡ ጦስ ግን ብዙ ሰው እየተጎዳ ስለሆነ እነዚህን በየተለያየ አረብ ሀገራት ተቀምጠው በተለያየ ሀገር ተቀምጠው የሚበጠብጡትን ማግጠጥ ነበረ። እንግዲህ ይህ እንደምታወጡ ጎረምሳው ጎረምሳው ጨበሬው እንደዚህ ጸጉር እንደሞ ፍርዝ ተጥርቦ ጭራሮ አስመስሎ ነበር። ዛሬ አሰናብተውለታል ማለት ነው። ለሁሉም ሰው መማሪያ ይሆናል እያሉ እንግዲህ ስለ ትላልቅ ሽማግሌዎች ናቸው የተሰበሰቡት። እኔ ናሽ አርገ አስተካከል እዚጋ ነው፣ እዚህ ጋር የተመጣሁት እስካሁን ድረስ እንዴት እንዳበጠ ተመርጠቱት አልባዳ ነው ይባላል። እና ደግሞ ሌላኛው ቪዲዮ እንደምታዩት ወይዘሪት ጻዲና እና አቶ አሊ የሚባሉ ዩቲዩበሮች ከአሁን በፊት የአረብ ሀገር የመዳብ ቅመሞችን ብር መዝረፋቸው ይታወቅ ነበረ። እናም ብራቸውንም ንቀው እንደነዚህ ሰዎች ሰውን የሚነቅሱ አላየሁም። በነገራችን ላይ እንግን እነዚህ ሰዎች በስርዓት እንኳን ወጥቶ እኔ እንጃ ብቻ ምን እንደምላችሁ አላውቅም። ቪዲዮ ሰርቼ ነበረ እኔ። እነዚህ ሰዎች ማለት ግን እነሱ ሪፖርት አድርገው አስጠፉት። አይገርማችሁም? ለምን እነሱ በሰሩት ስራ ሌላ ሰው ሸር እያደረገ ቪዲዮ እየሰራ ምናምን፣ ስማቸው እንደጠፋ ስለሚፈልጉ እንትን እያመለከቱ ቪዲዮዋቸውን አስጣፍተውብኛልን የራሱ አስጣፍተው እኔ በእነሱ ሰርቸው ማለት ነው። እና የአረብ ሀገር ሴቶች ይቃዘው በእነሱ ብራቸው ተበልተው ተዘርፈው እንደነበረ እናውቃለን። የው ጸጥ ብለዋል፣ ተረስቷል። ሲጀምር የአንድ ሰሞን አጀንዳ ሆነ። እነሱም በስርዓት መልስ ማልሰጡም ይሄው እዚህ እንግዲህ አቶ ዋሊ ወይዘሪ ሳዲያን እያጠናገራት ይገኛል። እዚህ ጋር ግን በጣም ትልቅ ስህተት ነው። ቢወረወር ቢወረወር የአላህ እህልኝ የመሰለ ነገር አይወረወርም። በእንዲው እንደውን የበሆን ግን ማለት ነው እንደዚህ ሲወረውረው ትሪውን ትሪውን አስቸግም ፊቱ ላይ ነበረ መመርግበት እንዲህ

አይዲ ጠፋ። እንደገና ደግሞ ብዙ ሰዎች በራቸውን ስለተበሉ እቃ ጠፋ መሰለኝ። ከነሱ ኦርደር የሚያደርግ ሰው የለም መሰለኝ። በነገራችን ላይ እና አይዲ ጠፋ ስራ ስለ ስለጠፋ ሴቶችን ብስል ሆኑ መሰለኝ። መዲያም ቅመሞች ይኸው ሰሞኑን አሌድ የበደበኝ እንደዚህ ያደረገኝ እያለ ይኸው ጆሮ ገድፍ የመሰለ እንትን ጆሮ ገድፍ የያዛት ይመስሉ ጉንጫን አንጠጥሎት አሳብጦት አላወፍሮት እና የመዲያም ቅመሞችን ብር ይኸው ተረፍቶ ቀረ ሳይመልስ እነሱ ሰሞኑን ይመጣኛ ቄሮ እንደዚህ ነው፣ ኦሮሞ እንደዚህ ነው ምናምን ምናምን እያሉ ነው። ያው በነገራችን ላይ ዘረኛ አትሆኑ ካላስ እንዴ ፍቅር፣ እንዲሁም እንዲሁም የሌላ ሀገር ሰው ፍቅር ነው ብለዋል። አላሪፉ ለምሳሌ ከአማራ ኦሮሞ፣ ከኦሮሞ አማራ፣ ከአማራ ትግሬ፣ ከትግሬ ኦሮሚያ እንደዚህ ሲሆኑ ብለዋል። ፍቅር የሚጣፈጠውን የልንገራችሁ ለማንኛውም እና ቤተሰብ እንዲያያችሁት ሰሞኑን የሰሞኑ ትዳር የነሱ ትዳር ያው በሚዲያ እንደዚህ እንደዚህ እንደዚህ እንደዚህ እየተባለ ነው ማለት ነው። እውነት ነው እንደ ግን እውነት ነው። ወንዶች እንደዚህ የማታሉ እንደ ጉንጭ እስከሚጠለጠል ጉንጩ እስከሚጠለጠል አታፈልሽም ማንችስ አንዱን ጉልቻ አንስተሽ እንዴ! ህግ ባለበት ሀገር፣ አሁን የምር ቢሆን አስልን እንዲራ ማለው አስልን እኔ እንደምላችሁ ከሆነ የምር ቢሆን ባሉ አንድ የዘማት አትቀመጥም። ህግ ሄዳ ከሰስ ማስረጃ ላት ይሄ ጉንጫ የተጠለጠለው ምንሽን መተሽ ይኸው እንደዚህ እንዲመታ ይበላል የመታተን ያበጠውን አሳይታ መክሰስ ትችላለች። ገባችሁ? መክሰስ ትችላለች። እንዴት ነው ባል ሚስቱን በዚህ ልክ የሚመታው? አረ ይደብራል። አሸም ነው እና ቤተሰብ አለመሆም። የዛሬው ቪዲዮ ይህንን ይመስላል። ላይክና ሰብስክራይብ እያደረጋችሁ የመጀመሪያው ቪዲዮ ግን እስኪ ምን ትላላችሁ እናንተ? ይሄ ሰውየ እውነት መጋጠጡ ልክ ነው ትላላችሁ ወይስ ስልካል? እኔ ግን ልክ ነው፣ እውነት ነው። ምላሱንም ነበር መጋጠጥ፣ ጸጉሩን ብቻ ሳይሆን። እና ይህንን ይመስላል። ሰላም አለይኩም ወረህመቱላ ወበረካቱ